የሚያጠፋው ለዝና ነግሮት ነበረ። ዝናም አንተ እንድታውቅ ብዬ ነው እንጂ ፈርቼው አይደለም። እኔ ዝና ደግሞ ታውቀኛለህ፣ እኔ ያበበ ደመሳው ልጅ እያለ እንግዲህ ፉከራና ዛቻውን ቀጥሏል። አቶ ካሌብ ሙልሲሳ እንዴት ሊያውቅ ቻለ? ማን ነግሮት ነው? መድብል የሚባለውስ ማን ነው ብሎ ቢለውም ከዚህ ቀደም ቂሊንጦ ታስሮ የወጣ ነው። ከኛ ወዳጆች ውስጥ ደግሞ አንድ ሁለቱን እዛ ታስረው የነበሩት መረጃ ሰጥተውታል ብሎታል። ይሄ ጉዳይማ ከባድ ነው። ስለዚህ ደግሞ መጥፋት አለበት፣ ሚስጥር ታወቀ መኖር የለበትም እያለ እንግዲህ ያው ካሌብ ሙልሲሳም ሆነ ዝናም ጠላቶች ናቸው የሚሉትን ለማጥፋት እየተሯሯጡ ይገኛሉ። ኤፍራታ ማህሌት በመጥፋቷ በጣም ተጨንቃ ስለነበረ ምን ሆነሽ ነው እህቴ? ስልክሽን ሁሉ ዘጋግተሽ እየጠፋሽው በጣም እኮ አሰብኩኝ እያለቻት ነው። በህይወት ስላገኘሽኝ ፈጣሪን አመስግኝ አሁን በጣም ደክሞኛል፣ ማረፍ ስለምፈልግ እንተኛ ብላታለች። ግን ታላስቸገርኩሽ ምግብ ስሪልኝ በጣም ነው እየራበኝ በኋላ እነግርሻለሁ ብላታለች እንግዲህ ኤፍራታ ማህሌት ወይ ዝናጋ ወይ ደግሞ ሌላ አዲስ ወንድ ጠብሳ የሄደች ነበር የመሰላት ሆኖም ግን መድብል አግቷት እንደሰነበተች አልተናገረችም ዛሬ ማንንም ማግኘት አልፈልግም በጣም ነው የደከመኝ እስቲ ምግብ ስሪልኝ ብትላትም ኤፍራታ እቤት ውስጥ ምግብ ስለሌለ ከውጭ ላምጣልሽ ምንድን የፈለግሽው አለቻት። በራሷ ፍላጎት ማለት ነው። ማህሌትም ሆድ ያዝ የሚያደርግ ነገር አንጭልኝ፣ በጣም እርቦኛል፣ ተሰቃይቼ ነው የመጣሁት። እንደውም በህይወት ስለመጣሁኝ ፈጣሪን ታመሰግን ይገባል ብላት ነበረ። ሆኖም ግን ምሽት ላይ መድብል ያላትን ቃል ለመፈጸም ስትል ከዝና ጋራ እሱ የቀጠረችበት ቦታ ተገናኝተው ጋብዛዋለች። ስለ ሉላም አንዳንድ ነገር እያስረዳችው ነበረ። መሀሌት መድብል ጋር እንዳልከረመች አድርጎ ይሄ መድብል የሚባለው ነው ጭራሽ ስለኔ አንዳንድ ኢንፎርሜሽኖችን እያጣራ ይገኛል። ሞገስን ደግሞ አልለቀው፣ ሚስቴን ቀምቶ የሚቀመጥ በሰላም መስሎታል እያለ እየዛተ ይገኛል ማለት ነው። በጣም የሚገርመውና የሚያሳዝነው መድብድ ለሞገስም ሲነግረው ሀምሳ በሀምሳ ነው። በዚህ መሀል ወይ እኛ ወይ ከዝና በኩል ያለ ሰው አንድ ሰው ህይወት ይጠፋል። ስለዚህ ጠንቀቅ ብለክ እንድትጠብቅ እያለው ነው። ዝና በጣም የሚፈልገው መድብልን ሳይሆን በአሁኑ ሰዓት ላይ ሞገስን ነው። መድብል ደግሞ ብሩክ ጠፍቶ ወንድሙ ስላለ ይህንን ጉዳይ የሚያውቀው አንድ ሰው ቢሆን ዝና ነው ብሎ አምኖበታል። ዝና እውነቱን ለማውጣት ግን እውነቱን ለመናገር አልተገደደም። እውነቱን ተተናገረ ነገሮች ይበላሻሉ። መድብል መሀሌትንም በጣም አስፈራርቷታል። እኔ ከዝና የባስኩኝ በጣም ሴጣን ነኝ ስሜን እንጂ እኔን አታውቂውም እያላት ይገኛል። ነካ ወንድሜን እንደዚህ ነው እንዴ ያቃጠልሹ ያሰቃየሹ ቢላትም ስለሱ ጉዳይ አንተን አይመለከትግም ብላለች መሀሌት ምሳሌ ዛሬም ስለ መሀሌት እያሰበ ትገኛለች። ለምንድ ነው ማየዝ የመጣችው? በጣም እኮ ነው የምታሳዝነው ነው፣ ይርባታል፣ እጅና እግሯን እነፍታል አትላለች። ያን ሁሉ ስቃይና መከራ ብታደርስባትም ምሳሌ ግን ክፉ ለዘራ ብክደግ ስራለት ስለሆነ መልሱ እሱን አገናዝባለች ማለት ነው። ስለ ስለምሳሌ ቅድስን እየጠቀቻል ነበረ ምሳሌ ታክማ ተመጣች። እንዴት ናት? ሙሉ በሙሉ ጤነኛ ሆነች እንዴ አለቻት። አዎ ፈጣሪ መስገድ በጣም ደህና ነች እያለቻት ነበረ። ያው ብዙ ጊዜ ግን ለምንድን ነው ምሳሌን እንደዚህ የምትጠያት ብትላትም፣ ምን አድርጋሽ ነው አላጠየቀች መሀሌትም ይሄ ሁሉ ለኔ መጎሳቀልና ከቤቴ እንድወጣ ያደረገችኝ ከምወደው ባሌ እንድፋታ ያደረገችኝ ምሳሌ ናት። እሷ ባትኖር ኖሮ እኔ ብሩክ በጣም እንደሚወደኝና እኔም እንደምወደው ነው ማቀው። ስለዚህ ለትዳሬም ሆነ ለሀብቴ ጠንቅ የሆነችው ምሳሌ ነች እያለች ዛሬም የራሷን ጥፋትና ስህተት ወደኋላ ከመመልከት ነገሮችን በምሳሌም ሆነ በቅድስት ላይ እያሳበበ ትገኛለች ማለት ነው። እዚህ ጋ ግን ከጎኔ አንድ ሰው አለ። ቃሉን አያጥፍም። እኔ ደግሞ እተማመን